እኔ በነገራችን ላይ ይቺ ሴስ የምትባለው አለቃለች። ገብርኤልን እንዴ ምንድነው በማይታወቅ መረጃ ምናምን የምትዩው? ሀይሚ እኮ ማለት ነው፣ ሀይሚ ለቡሩኬ የደረሳትን መረጃ ወይንም ተደጋግሞ የደረሳትን መረጃ ብዙ ጊዜ ታግሻለሁ ነው ያለችው። ብዙ ጊዜ ታግሻለሁ ነው ያለችው አንዳች ነገር እጇ ላይ ሳይኖር ዝም ብላ መታ የእሱን ስም ለማጥፋት እንደዛ አታደርግም። እንኳን የራሷን ሰው ይቅርና የሌላ ሰው ስም ማጥፋት አትፈልግም። አንቺና መሰሎችሽ ግን ብሩኬ የሆነ ነገር እንደዛ አድርገህ ሊሆን ይችላል፣ ወይንም እንደ ሀሳብ ሰው ሲሰጥ ማለት ነው የህዙ ይልቀቁኝ ትላላችሁ እዚህ እየመጣችሁ ማለት ነው። እኛ ኮ ብዙ ነገር በውስጥ እንሰማለን፣ ግን እኛ እዚህ ጋር ወተን አናወራም። ለምን እነዚህ ልጆችን አብሮነታቸውን ስለምንፈልግ ነው። ባጭሩ አብሮነታቸውን ስለምንፈልገው የሰማነውን ነውን ነገር ወተና አንናገርም። አንችና መሰሎችሽ ግን ብሩኬ ሳይነካ ትንጫጫላችሁ፣ ከዛ ትሳደባላችሁ። ምንም ነገር የለሽም። ጀመርሽ ደግሞ እኝኝ ልቲ ብዙ ነገር ነው ጀጅ የምታረጓት ሀይሚን ማለት ነው። ብዙ ነገር ነገር ግን አይሳካላችሁ። ምንም አላችሁ ምንም። ብሩኬና ሀይሚ አዎ አይለያዩም። ነገር ግን ብሩኬ ደግሞ አንድ ነጥብ አለ ከሱ የተረዳሁት ብሩኬ ለሀይሚ ፍቅሩን መግለጽ አቅቶት አይደለም፣ ወይንም ወጥቶ በአደባባይ ፍቅሩን መግለጽ አቅቶት አይደለም። ነገር ግን ሼም ሼም የሚባል ነገር አለ። ሼም የሚያስዙት ሴቶች አሉ፣ አይ ቲንክ የሰማሁት ነገር። ለነዛ ሴቶች ሲል ደግሞ ሀይሚን አፈቅርሻለሁ መቼም አይላትም ሚዲያ ላይ ወጥቶ ማለት ነው። እንትን ራስህን አስከብር ምናምን እያሉ በትክታክ በምናምን ሲሽለጠለጡ ነበረ። ከዛም አልፎ ደግሞ በውስጥ መስመር ራሱ አጨናንቀውታል። አሉ እየሄዱ ራስን አስከብር እንዴት ሀይሚ ትመታለ ምናምን ብለው ነፍጣቸውን ሲለቀልቁ ነበር። አሉ በኮመንት የብሩኬ ስልክ አልተረፈም፣ በነፍጥ ተለቅልቋል። ምድረ በዋልቴት እዚ ጋር ሩዛቸውን እያመሳሰሉ አሁን ለዚህ ለአንድ ፍሬ ልጅ ማለት ነው። ምድረ ባልቴ የራሳቸውን ሕይወት ያልኖሩ። ከዛ ብሩኬ ደግሞ ትናንት መጥቶ ምን አለ? እኔ ራሴን አስከብራለሁ፣ እኔ ራሴን አስከብራለሁ አለ። አንተ እኮ ሰው ያለህን ውስጥ መስመር እየመጣ ሄቶ ብለ በቃ ታወራለህ። የተባልከውን ነገር መተክ ሄቶ ብለ ታወራለክ። ብሩኬ ግን አንድ ነገር ልንገር፣ በራስህ እንደ ሀይሚ መምራት ጀምር። በቃ በራስ ተማመን። አብጠገብ ያለችው ጅግና ሴት እኮ ነች። ለምን እንደ ጅግናዋ ሴት ጅግና ወንድ አትሆንም እንዴ? ታይም የአላንድ ምክንያት የአላንድ ነገር አንተን የሆነ ሚስጥር ደርሶኛል፣ የሆነ ነገር አይቼ ባለው ደጋግሜ ነግሬሃለሁ አትልም እንደውም፣ ስቶሪ ላይ የሆነ ነገር ፖስት አድርጋ፣ ምን መሰላችሁ ፖስት ያደረገችው ትላንትና ላይ ነው። አንድ በጣም መወዳት አባባል አለች፣ የማይድንን ስናክም የማይሞትን እንገላለን። ይሄ አባባል አይደለም፣ እውነተኛ ነገር ነው በእርግጥ። ምክንያቱም ምን መሰላችሁ አንዳንድ ጊዜ የማይሆን ነገር ላይ እንታገላለን፣ ጊዜያችንን እናቃጥላለን ምናምን ነገር እና ነገሮቹ ተደጋግሞ አንድ አይነት ነገሮች ሲፈጠሩ ግን መባነን አለብን። እዚ ጋ በቃ ልጠነክር ይገባል፣ እዚ ጋ ደግሞ መወሰን አለብኝ ምናምን ነገር፣ ምንድን ነው ማድረግ ያለብኝ ቀጣይ ህይወቴ ላይ ምን አይነት ነገር ነው መወሰን ያለብኝ ብለን መወሰን አለብን። ምክንያቱም የሆነ ቦታ ላይ ካልወሰንን ዋጋ የሚያስከፍሉን ነገሮች እየተደራረቡ እየተጨመማመሩ ይፈጠራሉ። ነገ በጣም ዋጋ የሚያስከፍሉን ነገሮች ይፈጠራሉ። ስለዚህ አሁን ምን ለማለት ፈልጌ ነው? እዚጋ ሀይሚዬ የሆነ ነገር አይታ ፕራንክም ቢሆን እንኳን ያንን ፕራንክ ነው ብላ ይዛ የምትመጣው ነገር እውነተኛ የሆነን ነገር ነው፣ ወደ ፕራንክ ቀይራ ይዘው የምትመጣው። አሁን ይሄ በሀይሚ ላይ ተደጋግሞ የተፈጠረ ነገር ነው። ይዘው የመጣችሁ ተደጋግሞ የተፈጠረው ነገር ምንድን ነው? ሀይሚ በአንድ በቷ ተናግረዋለች። ቅድምም ቪዲዮ ላይ ተናግር ያለው እኔ ምንድነው ብዙ ጊዜ እኔና ብሩኬ በሴት ምክንያት እንጣላለን፣ የሴት ጓደኛ ያበዛል ብላለች። የቪዲዮ መግቢያ ላይ ነው ያለችው፣ የሆነ ታይም ላይ። ስለዚህ ምን መሰላችሁ፣ ይሄ ቴክስት ደግሞ ሚጽፉለት አሉ በውስጥ መስመር፣ ያን ቴክስት ደግሞ ስክሪንሾት አድርገው ለእሷ ይልኩላታል። ይሄንን ደግሞ የደረሰ ነገር አለ ብላ ሆነ ወደ በፕራንክ መንገድ አድርጋ ልታስተምረው መጣች። አለቀ። ስለዛ አትንጫ ጫጩ አትን ጫጩ ፕራንክ ነው ነገሩ። ነገር ግን እውነተኛ የሆነ ነገር ነው፣ እውነተኛ ታሪክ ነው፣ ወደ ፕራንክ ተቀይሮ ነው። ስለዚህ ብሩኬ ተሰደበ ምናምን ለምቶ ብሩኬ መቼም አይሰደብም አልተሰደበም እያልን ያለ ነው። እነዚህ ባልቴቶች ውስጥ መስመር መጥተው የሚያወሩልህን እዚ ጋር መተካታውራ ራስህን አስከብር እያሉ የሚያጨበጩ አጨብጫቢ ሰምተናል። የስም ዝርዝራቸውም ደርሶናል እነማ እንደሆኑ ግን፣ እኛ ምን መሰላችሁ እንደነሱ ወርደን አንገኝም ብለን ነው ዝም ያልነው። ስለዚህ አሁን ሀይሚ ሴት ልጅ ናት። እንደ ሴት ልጅ ደግሞ ይሰማናል። በቃ መብቷ ሊከበርላት ይገባል። አንድ ወንድ ልጅ አንድን ሴት ልጅ ይፈልግሽ አለው ካላት፣ ስለዚህ የእሷን መብት የማይነካ ነገር ማድረግ አለበት። ከሴት ጋራ እንዲታይ ካልፈለገች መብቷ ነው። ነገ ባሏ ነው፣ ነገ የልጆቿ አባት ነው። ያንን ነገር ዛሬ ካላስቆመችው፣ ነገ ተጋብተው፣ ነገ አብረው ሲኖሩ፣ ነገ ልጅ ሲመጣ፣ እሱ ከሌላ ሴት ጋራ የማይሆንበት፣ ከሌላ ሴት ጋራ በቃ የማይታይበት ምንያክል ምን ያክል ማረጋገጫ አለን? ምን ያክል መረጃ አለን? ሀይሚ የሴት ጓደኛ ነው የምታበዘው? ሀይሚ የወንድ ጓደኛ ነው የምታበዘው? የት እንደውም እኮ ሀይሚ ምናለች? የሆነ ታይም ላይ እኔ እኮ ከሁሉም ሰው አርቀኸኛል፣ የሴትም የወንድም ጓደኛ የለኝም፣ ከጓደኞች ሁሉ እኮ ከአንተስ ርቅ ያለው ብላ የተናገረችበት ታይም አለ ከዚህ በፊት እናስታውስ ስንል። ስለዚህ አሁን አንቺም ሲስ ተብያ ሀይሚን የማብጠልጠል መብት የለሽም። ራስሽ ሂጂና ቡሩኬን ተፈለግሽ ተሸከሚው፣ አናትሽ ላይ ተሸከሚው። ገብቶሻል አይደለ? እኛ እያልን ያልነው እመንልኝ ብለዋለች አይደል? ይመንላት። በቃ ሀይሚ የደረሳትን፣ ያየችውን ነገር ይመንላት። እንዲያምንላት ነው የምንፈልገው። ይሄ ተለባብዞ የሚታለፍ ነገር የለም። ይመንላት። በቃ በውስጥ መስመር ይጨርሱ። አውጩ አውጩ አውጩ፣ አውጥተሾሉ። ያንዴ የምትውን ደግሞ አቁሚ። ምንም ይወጣ ነገር የለም። ምንም ያወጣችው ነገር የለም። ልታወጣም ደግሞ አትችልም። አሳልፋ ደግሞ ለሚዲያ ልሰጠውም ራሱ አትችልም። ብሩኬን ግን እናንተ አሳልፋ እንድትሰጠው እያደረጋችሁ ነው። በባዶ ሜዳ ምናምን ዝምብላችሁ አታንዛርጡ። ፈስ ያለበት ዝላይ አይችልም አሉ ዝምብላችሁ በቃ እንትን ትላላችሁ። ከባዶ ሜዳ ተነስታ ሀይሚ ብሩኬን እንደዛ አታጨናንቀውም የሆነ ነገር ካልተፈጠረ በቀር ማለት ነው። የሆነ ነገር ተፈጥሮ ነገር እየሆን ግን ወደ ፕራንክ ቀይረው ነው ይዛ የምትመጣው እንጂ በባዶ ሜዳ እንደዚህ ሆኖ በዚህ ወጥቶ ምናምን ብላ ከብሩኬ ጋር የዚህን ያክል ጠብና ግርግር አትፈጥርም። ለምን? ጥላት ደስ እንዲለው ስለማትፈልግ። ተግባባን። ይኸው ነው እንግዲህ ምንም ማድረግ አይቻልም። ሌላው ነገር ደግሞ ብሩኬ እል ውስጥ አስገብቶሽ ነው ምናምን ነገር በፕራንክ ምናምን ነገር በልጥሻለሁ ስላለሽ እል ውስጥ ገብተሽ ነው ነው ያልሻት አይደል አንቺ ቅርንፉድ ስሚ ሀይሚ የፈለገ እልህ ውስጥ እንኳን ብትገባ እልህኛ እንኳን ብትሆን ይሄ ሴቶች በውስጥ መስመር አያሽቃብጡም ሴቶች ለብሩኬ ራስን አስከብር አይሉም ማለት አትችሉም ድብና አድርገው ነው የሚሉት። እንደገና ደግሞ ይሄ በውስጥ መስመር እየሄዱ የሚጽፉት ቴክስት ቀላል ይጽፋሉ እንዴ? ድብና አድርገው ነው የሚጽፉት። ለሀይሚን ለማጣል የማይቆፍሩ ጉርጓድ አለ። እን የሆነ ነገር ሲፈጠር ስድባቸው መርዝ። ስድባቸው እኮ ውዶቼ፣ እን የደረቀ አጥንት ይሰብራል እኮ። ስድባቸው የደረቀ አጥንት ይሰብራል። እን አጥንት ሲጀመር ድሮስ ደረቅ አደለ? እን የደረቀ አጥንት ይሰብራል። እራሴ ቀወስኩ እንዴ! እንዴ አጥንት ይሰብራል እኮ ስድባቸው። እነዚህ ላሞሹ ማለት ነው አበዛሹ። አንቺ ኝኛ ትበይ ምንም አይሏት ነገር አለ አሽቃባጭ የሆነ እድሜሽን ግጠሽ ግጠሽ ግጠሽ ጨረሰሽ። ዛሬ በሀይሚ ጫማ ቆማችሁ እኔ እሷን ካልሆንኩኝ ብላችሁ ታላዝናላችሁ። አናቷ ላይ መታችሁ ገባችሁ። ፕራንክም ቢሆን የሆነ ነገር ኖሮ ነው እንጂ በባዶ ሜዳ እንትና አትልም። ምክንያቱም ሁሉም እያንዳንዷ ነገር ቃስ እያለች እየሰማን ነው እየደረሰን ነው። ምንም ማድረግ አይቻልም። የደረሰንን ነገር የሰማነውን ነገር ደግሞ እኛ ከማውራት ወደኋላ አንልም አንልም። ስለዚህ እያልን ያለ ነው እየተባለ ያለው ነገር ለልጅቷ ለሞራኗም እንኳን ቢሆን በውስጥ መስመርም እንኳን ቢሆን ፍቅሩን ይግለጽላት። ከዛም በኋላ አሁን ብሩኬ ለሀይሚ ፍቅሩን ቢገልጽላት እነዚህ ባልቴቶች እየተነሱ ይሰድቧታል። ፕራንክ ሲደራረጉ ብሩኬና ሀይሚ አይደራረጉም። ለምን ያከብሩለታል? በቃ እርግጠኛ ይሆኑና ተስፋ ቆርጠው ይቀመጣሉ። አሁን እኮ ተስፋ ስላልቆረጡ በብሩኬ ተስፋ ስላደረጉ እናገኘዋለን ምናምን እያሉ ተስፋ ውስጥ ስለሆኑ ሃይሚን ከመሳደብ ወደ ኋላ አይሉም። ስለዚህ አሁን እዚ ጋ ብንለያይም ምናምን ነገርም ብሎ አውርቷል። ትናንትና አደለ ብንለያይም እንኳን እያለ ነበረ። ስለ መለያትም አውርቷል። ስለዚህ እስከዚህም ደረጃን በእንደዚህ አይነት መንገድ ማውራት ለምን አስፈለገ? ይሄ እኮ የበለጠ ጥላት መክፈት ነው። ልጅቷን ስደዋት እንደማለት ነው። ለምን አስፈለገ? ለማንኛውም ይመቻችሁ። ፕራንክም በሉት እውነተኛም ነገር በሉት ሀይሚ ፕራንክም ትስራ ምንም ትስራ፣ በአጭሩ ግን ሀይሚ ተጨቁና ነ ያለችሁ አስረግጭ ተነግራችሁ።